እንዳልኩ ከረገጣት በኋላ በገመድ አስሮ በርበሬ አጥናት ጀመር።

የምታዩት አንድ ወር ሙሉ የፈጀ የቲክቶክ ቪዲዮ ነው ማለት ነው። በጣም ሀይለኛ ኮስት የወጣበት ረጅም ጊዜ የወሰደ የቲክቶክ ቪዲዮ አስቡት። አንድ ቲክቶክ አንድ ወር ሙሉ ሲፈጀ፣ ሲኒማ ይሰራበት ነበር፣ ይሄን በሰራነበት ማለት ነው። በጣም የሚገርሙ ሻቶች ነበሩት። በቀንም በማታም ነበር ሲቀረጽ የነበረው። ይሄ የምታዩት ዋርም ላይት ለማምጣት ተፈልጎ

ፍቅር ሲል ለማምጣት ተፈልጎ የተሰራ ነው፣ ግን እንደምታዩት በጣም ቡግልም የሚል ነገር ይበዛበት ስለነበረ ይህንም ፓርት እንግዲህ ቆርጠን አውጥተን ሌሎቹ ነው የተጠቀምነው። በነገራችን ላይ በጣም ይጠቅማል ቪዲዮ መስራትና እኔ እግሬን ለመታጠብ ያሰብኩት ካገባ በኋላ በሚስቴ ነውና በቲክቶክ አማኝቼ እግሬን እየታጠብኩ ነው ማለት ነው። በጣም ደስ ያለኝ

እና አብዛኛው ስክሪፕት ስትጽፉ ለራሳችሁ ምቾት እንዲጠቅማችሁ አድርጋችሁ ጻፉ። እንዲህ እግር መታጠብ ይኖረው እቤት ማጸዳት ይኖረው እያላችሁ ጻፉ። በጣም ጥሩ ነው ብዙ ነገር ይጠቅማልና፣ እዚህ ጋር እንደምታዩ ትግሬን ታጠብኩ ማን ይሙት። ይሄን ሻት ለመቅረጽ በጣም አድካሚ ነበር። የምታየው ሶፋ ላይ ነው ቁሜ የሚቀርጸው፣ እና ቁመቴ በቃ ሰማይ ጠቀስ ከመሆኑ የተነሳ ጣራ ነክቼ ነው ምሰራው።

ይህ የደም ሜካፕ ለማምጣት የተጠቀምነው ስራ ነው። ቀይ ስር ነው ፈቅፍቀን ደም ሜካፕ ለማምጣት የሞከር ነው። ሲታይ እንደዚህ ቀላል ይመስላል፣ በጣም አድካሚ ስራ ነው። እግዚአብሔር፣ በጣም አድካሚ እና ቪዮን ስታዩ ለመስራት ተስፋ ትቆርጣላችሁ፣ ለመጨረሻ ጊዜ ማለት ነው። ግን ያው የተሻለ ስራ ለመስራት ከሚል

ደጋግመን እየሞከርን ነው። እዚህ ጋር ማንኪያ እስኪመጣ ድረስ ቸኩዬ ነው በጅ እሳት እያነሳው ማንደጃጋ የምጨምረው በርበሬ ለማጠን ሰው ማለት ነው። እና በኋላ ማንኪያ መጣ። ሰበሰብ ነክሰላችንም ሰው ለማጠን ነው ይሄ ሁሉ ሴራ የሚሴረው እና ይሄ ደግሞ ደም ሜካፕ ሲመጣ ዘይት ካልገባበት የሆነ ቀይ ነገር ነው የሚመስለው፣ ውሃ ነው የሚመስለው እና

ሞር የደም ሜካፕ ለማምጣት በነገራችን ላይ አርቲስቶች የደም ሜካፕ ምን እንደምትጠቀሙ ንገሩን። ቢያንስ እዚህ ጋር ደግሞ ተጠፍ ንጋት አሰረች፣ እግዚአብሔር በቸሪያ አውጣት። እንግዲህ ቀላል አይደለም ስራው፣ በጣም ነው የለፋንበት፣ እግዚአብሔር ምስክሬ ነው። ግን ምንም አልታየም፣ በቃ ምንም

ሄደ የእንትን የእንባ ሜካፕ ለማምጣት ነው። ልጅቱ በቢላ በተወጋትም አታለቅስም። እንባ እንዲመጣላት የጋት ናት ነው አይኗ ላይ እንግዲህ፣ ሎ በለው ጥፊ

እንዲቻላል እንዴ! አካሳ በጣም የሚገርም ነው። እውነት እኔ አሁን ሳያው እንዲውስቃለሁ ግን፣ በለቱ በጣም የደከምንበት ስራ ነው የምታዩት። በርበሬ በተወደደ በርበሬ፣ በርበሬ ሪል በርበሬ ነው የታጠነው። እግዚአብሔር በቃ ቤቱ ጭሱ አልወጣልን ብሎ ለረጅም ሰዓት በቃ ተመልከቱ።

በስመ አብ ለመንፈስ ቅዱስ። አሁን ሳስበው ይዘገነነኛል። ስራው ቀላል ነበር የመሰለኝ ማለት በርበሬ ታጥኜ ስለማለቅ ቀለል ያለ ነገር ነበር የመሰለኝ ግን እንደ ወላጆች ምን ያህል ጨካኝ ናቸው የሚያስብል ነው። ለረጅም ሰፉነሽ ያስነፉነሽ ሜላት አልወጣልኝ። አረ ያጠነነው አንተ ሰው እንጥላችን ሳይቀር ነው የወደቀው

ድገሚው፣ ድገሚው! አንዴ አንዴ አንዴ አንዴ፣ ኧረ በማርያም እያጠናችሁ ነው። ቀላል አይደለም። እግዚአብሔር የመጨረሻውን ዲስተር ያደረገ አልቻለም ከጎኑን ግን

በጣም ከባድ ነው። በጣም ከባድ ነው። በስመ አብ እናት እና አባት ቢያይ ምን ሊሉኝ እንደሚችል እዚህ ጋር የላቭ ሜካፕ ለማምጣት ነው። ቫዚሊን ቀብተን ውሃ እንረጫለን። ቴክኒካችንን ተጠቀሙ እንጠቅማቸዋለን። በጣም ብዙ ነገራችን ኤክስፒሪየንስ ሼር እያደረኩ ነው በዚያው አጋጣሚ

ይገርማሉ። ውሃ ረጫናት፣ አጠመቅናት። የረጅም ጊዜ ቂም ያለብኝ ነው መስሎኝ

በኢየሱስ ዝም ውጣ። በኢየሱስ ኧረ በስመ አብ አንተ ከ አርገሁለ መሰለህ። ግን አሁን አድርጊ ተለብለሽ

አፍሽን ከፈች። በደንብ ቢጓዝ እንት ነው፣ በጣም የሚገርመው ለማን እንደዚህ የደከምንበት ስራሽ አልታየም፣ በጭራሽ ነው ያልታየው። ተስፋ ቆርጫለሁ። እኔ ከቲክቶክ ተስፋ ቆርጫለሁና ወደ ዩቲዩብ እንድመጣ አበረታቱኝ ጋይስ።

ለማንኛውም እንግዲህ ፋይናል የተደረገው ቪዲዮ ናቲባን አንቲዮብ የሚል የቲክቶክ አካውንቴ ላይ ተጭኗል። ገብታችሁት እግዚአብሔርን በጣም ነው የደከምንበትና አበረታቱን። ቢያንስ አረን ስራ የሚሰራ ሰው ስታገኙ ጥሩ ጥሩ ኮሜንት እየጻፋችው፣ ችግርም ካለብን እየነቀፋችሁ አስተካክሉን።